የሙሉ ቁጥሮች ስብስብ፣ የድፍን ቁጥሮች ስብስብ እና የንብብር ቁጥሮች የንብብር ቁጥሮች ስብስብ ዝምድናን ነው የምናየው። አሁን ቀለለ ባለ መልኩ ማየት ያለብን እዚህ ጋር ሐሳቡን ላስረዳችሁ። ዋናው ነገር አሁን ፅንሰ ሐሳቡን ማወቅ ነው ኮንሰፕቱን፣ እንጂ ሁሉን ነገር መሸምደድ አይጠበቅባችሁም። ስለዚህ ይሄ የቁጥር የቁጥር መስመር ነው ቁጥር ጨረረም ይባላል። አሁን ይሄ የቁጥር መስመር በምድብ ነው አይደል የሚከፈለው አሁን እዚህ ጋር አንድ ሁለት ሶስት ብንል ይሄ ዩኒት ይባላል ወይ ዩኒት በእንግሊዘኛ ነው፣ በአማርኛ ደግሞ ምድብ። ስለዚህ ምድቡ አንድ ነው ማለት ነው። ፕላስ ዋን ፕላስ ዋን ፕላስ ዋን እዚኛው ላይ ነው አንድ እየጨመርን የምንሄደው ማለት ነው። ስለዚህ በዚህ በሁለቱ መካከል ያለው ክፍተት እኩል ምድብ አንድ አንድ አንድ ነው እየጨመረ የምንሄደው ማለት ነው። እና ይሄ ይቀጥላል አይደለ የቁጥር አሁን መጨረሻ ስለማይታወቅ እንዲህ ይቀጥላል። በግራ በኩልም ደግሞ ምን ይሆናል ኔጌቲቭ አሉታ አንድ አሉታ ሁለት አሉታ ሶስት እያለ እንዲህ ቢቀጥል፣ እዚህ ላይ የሚታዩን ቁጥሮች ለምሳሌ ከአንድ የሚጀምር ነገር አንድና ከዛ በላይ ያሉ ቁጥሮች ይሄን ብንቆርጠው ማለት ነው ምን ይሆናል? ይኸው ከአንድ ጀምሮ ወደፊት ያለው ቁጥር መቁጠሪያ ቁጥር ነው የሚባለው። አሁን ይሄ መቁጠሪያ ቁጥር ነው፣ የመቁጠሪያ ቁጥር ስብስብ ነው። ምንድነው? ከአንድ ነው የሚጀምረው። ሌላው ደግሞ ሙሉ ቁጥር። ሙሉ ቁጥር ደግሞ ከስንት ነው የሚጀምረው? ከዜሮ ነው የሚጀምረው። አሁን ሙሉ ቁጥር ከዜሮ ነው የሚጀምረው። ሌላው ድፍን ቁጥር ነው። ድፍን ቁጥር የቁጥር መስመር ላይ ወደኋላ ወደፊትም የሚሄዱ ቁጥሮች ናቸው። አሁን እዚህ ጋር ከዜሮ ወደፊት ያለው ቁጥር አውንታ ይባላል። አውንታዊ ቁጥሮች ናቸው። አሁን ድፍን የተባለበትን ሐሳብ ላስረዳችሁ። ከዚህ በፊትም ደግሜ ነግሬ ደጋግሜ ነግሬያችኋለሁ አይደል? ድፍን የተባለው ለምሳሌ እዚህ ጋር ብዙ ቁጥሮች አሉ ለምሳሌ በማና በማ መካከል በዜሮ እና በአንድ መካከል ያሉ ብዙ ቁጥሮች አሉ አይደለ፣ ከፍልፋ የሆኑ ቁጥሮች። እነሱን ከፍልፋ የሆኑ ቁጥሮች ለምሳሌ ብናይ ዜሮ ነጥብ አንድ፣ ዜሮ ነጥብ አንድ ሁለት፣ ዜሮ ነጥብ አምስት፣ ዜሮ ነጥብ ስድስት፣ ዜሮ ነጥብ ሰባት፣ አንድ ዜሮ ነጥብ ሰባት ሰባት በቃ ተቆጥሮ የማያልቁ እጅጉኑ በጣም ብዙ የሆኑ ዜሮ ነጥብ ስምንት ብንል ዜሮ ነጥብ ስምንት አንድ፣ ዜሮ ነጥብ ስምንት ስምንት እያልነ ብንሄድ በእነኚህ በዜሮ በዜሮና በአንድ መካከል ያሉ ከፈልፋይ ቁጥሮች ናቸው። ተቆጥሮ አያልቁም። እነኚህ ሁሉ በቃ ሊድ እነኚህ አሁን ድፈን አይደሉም። ድፈን የሚባለው ልክ አንድ ሲሞላ ነው አይደለም? ድፈን የሚባለው አንድ ሲሞላ ነው። ስለዚህ ከእንደዚህ ተሸራርፎ ተሸራርፎ እዚህ ውስጥ ያሉ ሽርፍራፊ ቁጥሮች ምንድናቸው? ይህንንም አካቶ ማለት ነው። ይህንን እነሱ ንብብር ቁጥሮች ይባላሉ ማለት ነው። ንብብር ቁጥር አሁን ይህን ስታዩት የተነባበረ አይደለም ማለት ይሄ በአስርዮሽ ነው፣ በዲስማል አለ የተቀመጠው። አሁን ይሄ ይሄ በአስርዮሽ ነው የተቀመጠው። ይሄ ማለት 0.1 ማለት አሁን በ10 ተባዝቶ ለ10 ሲካፈል አንድ አስረኛ ይሆናል። አያችሁ፣ ሀለኛ በሚለው ትርጓሚውን ያሟላል ማለት ነው። እና ንብብር ቁጥር እና ድፍን ቁጥር ልዩነቱ ይሄ ነው። ድፍን ማለት በቃ እነኚህ ድፍን በቃ የሞሉ ነው። ለምሳሌ እዚህ ጋር አንድ ነጥብ ስድስት አንድ ነጥብ ስድስት ሰባት አንድ ነጥብ ስምንት አንድ ነጥብ ዘጠኝ ስምንት አራት እያለ ቢቀጥል እዚህ ጋር ሽርፍራፊዎቹ አንድ ሞልቶ ሁለት አልሞላም አልደፈንም። ልክ ሁለት ነጥብ ዜሮ ሲሆን ምን ሆነ? ድፍን ሆነ ማለት ነው። እንደዛ ነው ድፍን ማለት እንደዚህ እንደሚታይ። ለምሳሌ የሰው ሰው አሁን ለድፍን ቁጥር ጥሩ ምሳሌ ሊሆን አንድ ነጥብ ሁለት አትሉ ማለት። አንድ ሰው ከቆጠረ አንድን ሰው ከቆጠራችሁ በኋላ ቀጥሎ ሁለት ነው የምትሉት፣ ሶስት ነው። አሁን ሳንቲም ቢሰጣችሁ 5 ሳንቲም፣ 10 ሳንቲም፣ 25 ሳንቲም፣ 50 ሳንቲም ቢሰጣችሁ አንድ ብር የምታደርጉት 5 10፣ አሁን 5 ሳንቲም ሲጻፍ 0.05 ነው አይደለ? 10 ሳንቲም 0.1 ነው፣ ከዛ 25 ሳንቲም 0.25 ነው፣ 50 ሳንቲም 0.5 ነው፣ ከዛ 75 ሳንቲም እንደዚህ ነው 75 80 ሳንቲም እንደዚህ ነው እያለ አሁን አንድ ብር ድፍን ሲሞላ ነው አንድ ነጥብ ዜሮ የሚሆነው። ድፍን ሲሆን ይሆን ማለት ነው። ስለዚህ ድፍን ከተባለ በቃ ድፍን ይሆነ ነው ማለት ነው። ንብብር ከተባለ ደግሞ እነኛን ክፍልፋዩ ሽርፍራፊዎቹን በመሃል ያሉትን ሽርፍራፊዎች ተቆጥሮ የማያልቁ ሽርፍራፊዎቹን በውስጡ የያዘ ማለት ነው። ስለዚህ እዚህ ጋር የምታዩት ቁጥር በሙሉ ድፍን ቁጥር ነው አይ ሚን ንብብር ቁጥር ነው። አሁን እዚህ ውስጥ የምታዩት ቁጥር በሙሉ ይሄ ምንድነው? ንብብር ቁጥር ነው ማለት ነው። ይህ የምታዩት ምክንያቱም ንብብር ቁጥር ማንን ይይዛል? ድፍን ቁጥርንም ይዛል? አሁን እዚህ ጋር ምን ይለናል? የሙሉ ቁጥሮች ስብስብ፣ የድፍን ቁጥሮች ስብስብ እና የንብብር ቁጥሮች ስብስብ ዝምድና ነው ያየ ነው። ስለዚህ ከዚህ በፊት እንዳየነው ሙሉ ቁጥር ከዜሮ ነው የሚጀምረው። ድፍን ቁጥር ደግሞ እነኚህ ይሄው ሙሉ ቁጥርንም በውስጡ ይይዛል። እንዲሁም ንብብር ቁጥር ደግሞ በዚህ መልክ የሚተነተን ነው። ሃ ለአል ነው ለደግሞ ታሃት ነው ሃና ላይ እዚህ ጋር ይሄ ተሳስቷል። እዚህ ጋር ንብብር ቁጥር በንብብር ቁጥር አይተነተንማ። አያችሁ አይደለም። ንብብር ቁጥር በንብብር ቁጥር አይፈታም። ንብብር ቁጥር በድፍን ፣ ምክንያቱም ሀም፣ ለም ምን መሆን አለባቸው? የድፍን ቁጥር አባል መሆን አለባቸው። እና ለከዜሮ ልዩ መሆን አለበት ይላል። ይህንን ያው የታይፕ ኢረር ነው። ሄዳችሁ ቼክ ማድረግ ትችላላችሁ። የመጀመሪያው ፍቺ ላይ ትርጓሜ ላይ ሄዳችሁ ብታዩ ድፍን አይደል? ይሄ ንብብር ሳይሆን ምክንያቱም ንብብር በንብብር አይፈታማ። ንብብር በድፍን ነው የሚፈታው። ሀም፣ ለም ድፍን መሆን አለባቸው። ድፍን ሆነው ግን ለከዜሮ ልዩ መሆን አለበት ነው። ይሄ ማለት በቁጥር ስብስብ ላይ አሁን ምን ማለት ነው? ንብብር ቁጥር የሁሉም አሁን ንብብር ቁጥር የሁሉም አባት ነው ማለት ነው። ንብብር ቁጥር አሁን ሁሉንም በውስጡ ይይዛል ማለት ነው። ንብብር ቁጥር ትልቅ ክብ ቢኖር ይሄ ንብብር ቁጥር ከሆነ፣ ቀጥሎ ደግሞ ድፍን ቁጥር ነው። ድፍን ቁጥር ደግሞ ምን ይይዛል? ንብብ ድፍን ቁጥር ደግሞ በውስጡ ማንን? አሁን ንብብር ቁጥር ድፍንንም ይይዛል ማለት ነው። በቁጥር መስመር ላይ እንዳያችሁት፣ አያችሁ አይደለ? በቁጥር መስመር ላይ ከላይ እንዳያችሁት፣ ከዛ ድፍን ቁጥር ደግሞ ማንን ይዛል ይይዛል? በውስጡ ሙሉ ቁጥርንም ይይዛል። የሙሉ ቁጥር አባት ነው። ሙሉ ቁጥር ደግሞ ማንን ይይዛል? መቁጠሪያ ቁጥርን ይይዛል ማለት ነው። ስለዚህ የእነሱ ዝምድና እዚህ ጋር ማየት እንችላለን። አሁን እዚህ ጋር ይሄ ማለት ማን ነው? አባት ይሄ አባት ነው፣ ይሄ ልጅ ነው። ለዚህ ደግሞ ይሄ አባት ነው፣ ይሄ ልጅ ነው። ለዚህኛው ደግሞ ከሁለቱ አንጻር ደግሞ ይሄ አባት ነው፣ ይሄ ልጅ ነው። ይሄ ማለት በንዑስ ስብስብ ስንገልጽ ድፍን ቁጥር አሁን ይሄ የዚህ ንዑስ ስብስብ መሆን ይችላል ማለት ነው አይደለ? አሁን እነኚህ ሁለቱን አጥፍቼ እዚች ጋር እዚህ ጋር አሁን ይሄኛውን ይሄኛውን ክብ ሙሉ ቁጥር ባደርገው ይሄኛውን ክብ ደግሞ መቁጠሪያ ቁጥር ባደርገው አሁን ምንድነው ድፍን ቁጥርን እና አሁን ድፍን ቁጥር ማለት ይሄ ትልቁ ክብ ነው፣ ሁሉንም በውስጡ የያዘ ማለት ነው። ሁሉንም በውስጡ የያዘ ይሄ ማለት እኮ አሁን ለምሳሌ አንድ ነጥብ ሁለት ብትሉ ድፍን ቁጥር ውስጥ ነው የሚገባው አይደል? ድፍን ቁጥር ውስጥ ነው፣ ሶስት ብትሉ ወይ ኔጌቲቭ አራት ብትሉ ደግሞ ኔጌቲቭ አምስት ብትሉ ዜሮ ብትሉ ድፍን ቁጥር ውስጥ ነው። ዜሮ አክቹዋሊ ዜሮ ሙሉ ቁጥር ውስጥም ትሆናለች። ዜሮ አሁን ሙሉ ቁጥር ትሆናለች። ዜሮ አንድ፣ ዜሮ አንድ፣ አሁን እዚህ ጋር ዜሮ አንድ፣ ሁለት፣ ሦስት፣ አራት፣ ኔጌቲቭ አምስት፣ ኔጌቲቭ ስድስት፣ ኔጌቲቭ ሰባት ብንል እዩ፣ ድፍን ቁጥር ውስጥ ማን አለ? ኔጌቲቭ ሰባት፣ ኔጌቲቭ አራት፣ ዜሮ፣ ሁሉም አለ። ሙሉ ቁጥር ውስጥ ደግሞ ማን አለ? ዜሮ አለች። መቁጠሪያ ቁጥር ውስጥ ደግሞ አንድና ሁለት ነው ያለው። እዚህ ጋር ደግሞ ኔጌቲቭ አንድ ነጥብ አምስት ሦስት አራተኛ አንድ ሰባተኛ እዚህ ጋር አምስት ስድስተኛ ዜሮ አይሜን ዜሮ ነጥብ ኔጌቲቭ ዜሮ ነጥብ አምስት አምስት ብንል አሁን እዚህ ውስጥ ማን ያለ ማለት ነው? ትልቁ ክብ ውስጥ አያችሁ፣ ንብብር ቁጥር ሁሉም የሚታያችሁ በሙሉ ማን ውስጥ ነው ያለው ማለት ነው? ድፍን ቁጥር ውስጥ ነው ያለው፣ ንብብር ቁጥር ውስጥ ነው ያለው። ስለዚህ ድፍን ቁጥርንና ንብብር ቁጥርን በስብስብ ስንገልጽ ምን ማለት እንችላለን? ይሄ የዚህ ንዑስ ስብስብ ነው ድፍን ቁጥር። አሁን ድፍን ቁጥር የንብብር ቁጥር ንዑስ ስብስብ ነው ማለት እንችላለን። ይሄ ማለት ምን ማለት ነው? አሁን በስብስብ ስንገልጽ የድፍን ቁጥር አባላት በሙሉ የንብብር ቁጥር አባላት ናቸው። አሁን አደለ ድፍን ውስጥ ድፍን ቁጥር ውስጥ ያሉት በሙሉ ንብብር ውስጥ አሉ። ይሄ ማለት ድፍን ድፍን ቁጥር ከንብብር ቁጥር ላይ ተቆርጦ የወጣ ነው ወይም ደግሞ ንዑስ ክፍሉ ነው ለማለት ነው አይደለም? እንደዛ ነው። ስለዚህ ይሄ የዚህ አባላት በሙሉ እዚህ ውስጥ ስላሉ በቁጥር ስብስብ ላይ እንዳየ ነው። ይሄ ምን ይሆናል እውነት ይሆናል ማለት ነው። ቀጥሎ ደግሞ ሙሉ ቁጥርና ድፍን ቁጥርን ስናነጻጽር ሙሉ ቁጥር እና ሙሉ ቁጥር የማን የድፍን ቁጥር ንዑስ ስብስብ ነው ማለት ሙሉ ቁጥር ውስጥ ያሉት በሙሉ ድፍን ቁጥር ውስጥ አሉ ወይም ደግሞ የዚህ አባላት በሙሉ እዚህ ውስጥ አሉ ማለት ነው ይሄ ነው ስብስብ የሚያሳየ አይደለ ይሄ ማለት ሙሉ ቁጥር ከድፍን ላይ ተቆርጦ ነው የወጣው አው በቁጥር መስመር ላይ አሁን እንደዚህ ስናይ ይሄ ዜሮ 1 2 ምናምን እዚህ ጋር ነጌቲቭ ምናምን ይላላል ስለዚህ እንዲህ ተቆርጦ ነው የወጣው ማለት ነው ሙሉ ቁጥር ከድፍን ቁጥር ላይ ሌላው መቁጠሪያ ቁጥር ደግሞ ማን ነው መቁጠሪያ ቁጥር የሙሉ ቁጥር ምንድን ነው ንዑስ ስብስብ ነው ካለን መቁጠሪያ ቁጥር ውስጥ ያሉት አሁን ለምሳሌ መቁጠሪያ ቁጥር ሙሉ ቁጥርን እኔ ዜሮ አንድ ሁለት ሶስት እያለ እንደዚህ ቢቀጥል ከዚህ ውስጥ ከአንድ በላይ ያሉት ምንድን ናቸው? መቁጠሪያ ቁጥር ስለዚህ ከአንድ በላይ ያሉት ከዚህ ላይ ተቆርጦ ነው የወጣው ማለት ነው። ስለዚህ ምንድን ነው የሚሆነው? መቁጠሪያ ቁጥር የመቁጠሪያ ቁጥር አባላት በሙሉ ሙሉ ቁጥር ውስጥ አሉ ለማለት ነው። ሌላው ደግሞ ማስተናሰብ እንደዚህ እያላችሁ መቀጠል ትችላላችሁ። ለምሳሌ በምን መግለጽ ትችላላችሁ? አንድ ላይ ስትገልጹ ድፍን ቁጥ እዚህ ጋ መቁጠሪያ ቁጥር የሙሉ ቁጥር ንዑስ ስብስብ ነው። ሙሉ ቁጥር ደግሞ የድፍን ቁጥር ንዑስ ስብስብ ነው ስብስብ ነው። ድፍን ቁጥር ደግሞ የንብብር ንዑስ ስብስብ ነው ብለን ይሄ ራሱ ክቡን ነው አሁን የሚያሳየን አያችሁ። አሁን ይሄ ምንድነው የሚያሳየን? ይሄንን ነው የሚያሳየን ይሄንን እና ይሄንን የሚያሳየን ማለት ትንሹ ክብ ትልቁ ክብ ውስጥ ነው ያለው ማለት ነው። እቺ ትንሽየዋ ክብ ይችኛዋ ነች። ትልቁ ክብ ደግሞ ይሄኛው ነው። ስለዚህ ተቆርጦ ነው የወጣው ካለ እዚህ ጋር 0 እዚህ ጋር 1 እዚህ ጋር 0 ማለት ነው። 2፣ 3፣ 4 እያልን ብንሄድ እንደዚህ ነው። ይሄኛውም እንደዛ። ይሄ ደግሞ ሙሉ ቁጥር ከድፍን ቁጥር ላይ ተቆርጦ ነው የወጣው ማለት ሙሉ ቁጥር ትንሹ ክብ ነው። እዚህ ጋር ሙሉ ቁጥር ይሄ ነው ድፍን ቁጥር ደግሞ ይሄኛው ነው የሚሆነው ማለት ነው። ይሄኛው ደግሞ ድፍን ቁጥር ከንብብር ላይ ተቆርጦ ነው የወጣው። ያ ማለት የእያንዳንዱ አባል ንብብር ቁጥር ውስጥ አለ እያለን ነው። አዎ ይሄ ትንሹ ክብ ነው። ስለዚህ ይኸውና፣ ትልቁ ክብ ደግሞ ንብብር ነው ይሄ ማለት ነው። ስለዚህ ነው አንዱ አንዱን ይውጠዋል እንደማለት ነው። ስለዚህ በዚህ መልክ ዝምድናቸውን ካየን መጽሐፉ ላይ ያለውን ደግሞ አንብቡት። እዚህ ጋር በተመሳሳይ ሁኔታ ምን መሆን ይችላል ህገኛ ነው ስብስብም መሆን ይችላል አንድ ነገር መረዳት ያለባችሁ አሁን መቁጠሪያ ቁጥር የሙሉ ቁጥር ህገኛ ንዑስ ስብስብ መሆን ይችላል። ሙሉ ቁጥርም የድፍን ቁጥር ህገኛ ንዑስ ስብስብ መሆን ይችላል። ድፍን ቁጥርም ደግሞ የንብብር ቁጥር ህገኛ ንዑስ ስብስብ መሆን ይችላል። ለምን ካላችሁ አሁን ሁለቱ እኩል ስላልሆኑ፣ አሁን ለምሳሌ እዚህ ጋር መቁጠሪያ ቁጥርና ሙሉ ቁጥር ሁለቱ እኩል ስላልሆኑ አንዱ የአንደኛው ህገኛ ንዑስ ስብስብ መሆን ይችላል ማለት ነው። ሁለት እኩል አይደሉም። ሁለቱ እኩል ቢሆኑ ለምን ስሙ ተለያየ ታዲያ? አሁን ሙሉ ቁጥርና ድፍን ቁጥር እኩል አይደሉም። ስለዚህ ህገኛ መሆን ይችላል፣ ንዑስ ስብስብም መሆን ይችላል ማለት ነው። ስለዚህ በዚህ መሰረት ወደኋላ ግን መሆን አይችልም አይደል? ለምሳሌ ንብብር ቁጥር የዚህ የድፍን ቁጥር ንዑስ ስብስብ ነው ቢለን አይሆንም። ይሄ ማለት እዚህ ውስጥ ንብብር ቁጥር ውስጥ ያሉት በሙሉ ድፍን ቁጥር ውስጥ አሉ ካለ ኔጌቲቭ አንድ ሁለተኛ፣ ለምሳሌ ድፍን ቁጥር ውስጥ የለም አይደለም። ስለዚህ ምን ይሆናል ማለት ነው? ፎልስ ይሆናል፣ ሐሰት ይሆናል። ስለዚህ ይሄንንም ማየት አለባችሁ።